በርካቶችን እምባ ያራጨው አሳዛኙ የአርቲስት ፍሬህይወት ባህሩ ቀብር ስነስርዓት ተፈጸመ። አርባ ዘጠኝ አመት ሙሉ ያገለገለችበት ብሔራዊ ቲያትር በታላቅ ልብስብራት እና ሀዘን አስክሬኗን ሸኘ። በጭብጨባ ይሸኛታለን ተናስጠለን ውድ የቻናል የተከታታዮች ሚኪ ነኝ። ከሚኪት አቦረንፎ ለዚህ ጉም ነገር ያዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኒ እንዲሁም ይዘናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን በይሏን ክፍት ያድርጉ። ያንስ ያድርጉ ወደሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በዚህን ያክል በኢትዮጵያ ታሪክ ማለት ይቻላል አርቲስቶች ለሷ ስቅስቅ ብሎ ሁሉም ማለት ይቻላል አርቲስቶች ከልባቸው ያዘኑበት ክስተት ተፈጥሯል ማለት በጣም ይከብዳል። እንግዲህ ከጋሽ ተለ ህልፈት በኋላ ብዙዎችን ባልተጠበቀ ጊዜና ሰዓት የብዙዋን አርቲስቶችን ልብ የሰበረው የፍርዬ ህልፈት በርካቶችን አሳዝኗል። እንባ ያራጨ ክስተትም ነው የሆነው። ፍሬህይወት በጣም በሚገርብ ሁኔታ በብሔራዊ ቲያትር ብቻ 49 ዓመታትን ደክመኝ ስለቸኝ ሳትል የሰራች የለፋች ደክማ፣ በጣም በሚያሳዝን ሁኔታ ድካሟን እንኳን ሳታገኝ በደንብ የልፋቷን ያክል ሳትኖር ህይወቷ ማለፉ በርካቶችን እምባ ያራጨ ክስተትም ሆኗል። በኢትዮጵያ እንደምታወቀው ብዙ ዝነኛ አርቲስቶች ብዙ ስራ የሰሩት አሉ፣ ግን ክፍያ ላይ በጣም ትንሽ ነው። ወጣቶች በትንሽ ፊልም ላይ ብቻ ይታዩና እድል ሲያገኙ ባለሀብትና ገብቶ ህይወታቸውን ሊቀይሩ ይችላሉ። በተለይ ሴቶች ግን ትላልቆች ሌሎች በኮሜዲ ዘርፍ ለረጅም ጊዜ ቲያትር ዘርፍ ላይ በብዛት በጣም በሚያሳዝን ሁኔታ የቆዩት ፒያሳ ላይ በፊት ብተዱ በደንብ ታገኟላቸው። በየ በጣም በሚያሳዝን ሁኔታ በማይመጥናቸው ቦታ ላይ ተገኝቶ ማለትም ነው። አብዛኞቹ እንግዲህ በጣም በሚያሳዝን ሁኔታ ከፍተኛ ተከፋይ ይመስላቸዋል፣ አብዛኛው ህዝቡ የሚያስበው ግን ተከፋይ አይደሉም። በዛ ላይ ደግሞ እንግዲህ ፍሬህይወት ባህሩ ህልፈት የበርካቶችን ኢትዮጵያውያንን ልብ የሰበረበት ክስተት ሆኗል። በዚሁ እንግዲህ በህልፈቷ ዙሪያ በርካታ አርቲስቶች እንባ ዛሬ እንግዲህ እንባ በእንባ ሆኖ አስክሬኗን ሲሸኙ ኖ እየተስተዋለው እንዴት ሊሆን ቻለ? ከምን የተነሳ ነው በማለት በርካቶቹም ምናልባት በፊልም መስኮት በብዛት አትታይም፣ ግን በጣም በሚገርም ሁኔታ ብሔራዊ ቲያትርን በደንብ የሚያውቁት አርቲስቶች ከአርት ጀርባ ጀርባ አጥንት እንደነበረች ጀምርም ለእያንዳንዱ ደግሞ ባለውለታ እንደነበረች ጀምርም ከጀርባቸው በመሆን ብዙ ነገር ስትደግፍ ስትረዳ፣ በትወና ብቃት ደግሞ በርካቶችን ስታዝናና የነበረች የአርቲስት ፍሬህይወት ባህሩ ህልፈት በርካቶችን እምባ ያራጨና ያስደነገጠ እጅግ ልብ ሰባሪ ክስተት እንደሆነ ጭምርም ነው የዚች አስክሪን በጣም በሚያሳዝን ሁኔታ የተረፍ በሚል ዙሪያ ካትድራል ነበረ ማረፍ የሚገባው ለእሷ ሲያንሳት እንጂ ከእሷ በታች ብዙ ታሪክ ያልሰሩት እዛ በተቀበሩበት ስፍራ እሷ ለምንድ ነው የማትቀበረው? በማለትም ነው መቃብር ስፍራ ላይ ብዙ ብር እንደተጠየቀች ጭምርም ነው፣ በጣም በሚያሳዝን ሁኔታ ከዛም የተነሳ እንግዲህ ዛሬ እንግዲህ በርካቶች ሀዘን በጣም በሚያሳዝን ሁኔታ ልብ በሚሰብር መልኩ በቀጨኔ መድኃኔዓለም ቤተ ክርስቲያን እንደተፈጸመ ጭምርም ነው ቀብር ስነስርዓቷን በማስ አትመልከትም በህይወት ኖራ በደንብ ያልኖረች፣ በጣም በሚያሳዝን ሁኔታ ደግሞ ሞታስ ደግሞ ማረፊያ ስፍራ ታጣ በማለት በርካቶችም ሀዘናቸውን ሲገልጹ ነበረ። ይቺ ምስኪን ስለሆነች ነው ወይ በጣም በሚያሳዝን ሁኔታ በፋይናንሻል ወይ በኢኮኖሚ ስላልተደራጀች ነው ወይ እዛ ያልተቀበረችው በማለትም በርካቶችም ቅሬታቸውን ሲያነሱም ተስተውሏል። ዞሮ ዞሮ እሷ ቤተ ክርስቲያን ውስጥ መቀበሯ አንድ ትልቅ ነገር ነው። በጣም በሚያሳዝን ሁኔታ ግን እሷ ላይ የደረሰው ነገር በተለይ በአስክሬን የተረፍ በምለው ዙሪያ ማለትም ነው። በጣም በሚያሳዝን እና በምሰብር ልብ በምስብር መልኩ ደግሞም በክፉ ጊዜ ማን ከጎና ነበረ ያነበረ በምለው ዙሪያዎችም ነው ጥያቄ ልነሳ የምገባም ብርድ ብርድ አለኝ ብላ ነው ህይወቷ ያለፈው፣ በጣም በሚያሳዝን ሁኔታ። ሌሎች የተሰሙት መረጃዎች እንግዲህ ሰሞኑን በምንጃር ሸንኮራ ቤተ ክርስቲያን ግንባታ ላይ በርካታ ምዕመናን ህይወታቸው ማለፉ የሚታወስም ነው። በእነዚህ መካከል ደግሞ አይናቸውን እያጡታሉ። በዛ ዙሪያ ሁለት አይኖቿን ለእነሱ እንደለገሰች ጭምርም ነው የወጡት መረጃዎች የሚያሳዩት። በጣም ልብ ሰባሪ ነው የአርቲስቷ ህልፈት። በርካቶችን እምባ ያራጨ ብርድ ብርድ አለኝ ብላ ላትመለ ነጻነት ማሸለቧ በህይወት ደግሞ ኖራ በደንብ ህይወቷን ሰዓት ኖር፣ በጣም በሚያሳዝን ሁኔታ በኢኮኖሚ ምክንያት ብዙ ቻሌንጆችን ተቋቁማ ነበረ እስከ ዕለተ ሞቷ የቆየችው። ብዙ ልብ ሰባሪ ክስተትን በማስመልከትም ነው የአርቲስት ፍሬህይወት ባህሩ ህልፈት የበርካቶችን ልብ የሰበረ፣ በርካታ ቁጥር ያላቸው ኢትዮጵያኖችን ልብና ሀዘን ውስጥ የቀጠተም ነው። በአርቱ ዙሪያ ደግሞ ትላልቅ ደረጃ የደረሱት ለእሷ ያላቸውን ክብርና ፍቅር በዛሬው ቀብር ስነ ስርዓት ላይ ማየት ይቻላል። በርካቶቹ ሀዘናቸውን እምባ በእምባ ሲሆኑና ሲገልጹም ተስተውሏል። ምክንያቱም የእሷ ብቃት በጣም በሚገርም ሁኔታ ለማመን የሚከብድ ነው። ፊልም ትወናና ቲያትር ይለያያል። በነገራችን ላይ ብዙ ሰዎች አንድ ሰው ፊልም ትወና ቻለ ማለት ቲያትር ቻለ ማለት አይደለም። ትወና ማለት የመድረክ ፐርፎርመንስ ነው። በጣም ተሰጥኦ በተለይ ደግሞ በተፈጥሮ መሰጠት ይፈልጋል። በጣም በሚገርም ሁኔታ ይህን ሁላ በጣም በሚገርም በምደንቅ ሁኔታ በትወና በቃቷ በርካቶችን ለአርባ ዘጠኝ ዓመታት ደከመኝ ሰለቸኝ ሳትል የጀርባ አጥንት ታላቅ ሴትነት እንግዲህ ያረፈችው የኢትዮጵያ ባለ ሁኔታ። ለዚች ታዲያ ባለ ሁኔታ ይገባል ወይ ቅድስት ስላሴ ካተድራል ቤተ ክርስቲያን ለምንድ ነው አስክሬኗ ያላረፈው? በማለትም ነው በርካቶቹም ሀዘናቸውን እየገለጹ ያሉት ምስኪን ስለሆነች ነው ወይ? በማለትም ነው ጥያቄን ያነሱት ክፍያስ ደግሞ ምን አመጣው? በማለትም ከፍተኛ ጥያቄ ነው። ሌሎች ከእሷ በታች ያሉት አልተቀበሩም ወይ? ሰው ስላላቸውን ወይ ገንዘብ ስላላቸው ነው ወይ? በማለትም ነው ታሪክ የሰራች በጣም በሚያሳዝን ሁኔታ ግን የተቀበረችበት ቦታ እንግዲህ ያው ዞሮ ዞሮ ቤተ ክርስቲያን ግቢ ውስጥ ቢሆንም ግን ታላላቆች ሰዎች አጠገብ አስክሬኗ ማረፍ ነበረበት በማለትም ነው በርካቶቹም ሀዘናቸውን ሲገልጹ የነበሩት። በቀብር ስነስርዓቷም ላይ በጣም በሚያሳዝን ሁኔታ በልብ ስብራት በርካታ ቁጥሮ ያላቸው አርቲስቶች በጣም በሚያሳዝን ሁኔታ በከፍተኛ ልብስብራት ሀዘን ውስጥ ሆነው ሲያለቅሱና ሲያነቡ ተስተውሏል። ይህ ደግሞ የህዝብ ፍቅር ያስተዋጸችው በጣም በሚገርም ሁኔታ ያበረከተችው ሚና ያደረገችው አስተዋጽኦ በፊልሙ ዙሪያ ለበርካቶች ተምሳሌት እንደሆነችና የእሷን ፈለግ በመከተልም ትልቅ ደረጃ የደረሱትም ደግሞ በኢትዮጵያ ፊልም ኢንዱስትሪ ዙሪያ በጣም በሚገርም ሁኔታ ጀርባ አጥንት ከተባሉት መካከል አንዷ እሷ እንደሆነ ጭምርም ነው። በጣም በሚያሳዝንና ልብ በምሰብር መልኩ ህይወቷ ማለፉ እንግዲህ ሆኖ የበርካቶችን ልብ ሰብርም አልፎም ደግሞም በጣም በሚያሳዝን ሁኔታ የመቃብር ስፍራ የበርካቶችን አርቲስት እየሰበረና በርካቶችን ያሳዘነ በርካታ ኢትዮጵያኖችን ልብ የሰበረ ክስተትም ነው። በኢትዮጵያ ታሪክ ተደምጦም ተሰምቶም በማይታወቅ ሁኔታ ቅድስት ስላሴ ካተድራል ቤተ ክርስቲያን ለመጀመሪያ ጊዜ በጣም በሚያሳዝን ሁኔታ ኦርቶዶክስ ቤተ ክርስቲያንን እንደዚህ አይነት አስተሳሰብና አመለካከት የላትን በቤተ ክርስቲያን ደረጃ ግን እዛ ቅድስት ስላሴ ግን በጣም በሚያሳዝን ሁኔታ እዛው ቤተ ክርስቲያን ቤተ ክርስቲያን ውስጥ ያሉት አሻጥር በጣም ከባድ እንደሆነም ነው በርካቶቹም ሀሳባቸውንና ሀዘናቸውንም ሲገልጹት የተስተዋለው። ምክንያቱም እዛው ቤተ ክርስቲያን ቅጥር ግቢ እዛ አካባቢ ያለው በአስክሬን ዙሪያ ያነሱትና የፈጠሩት ውዝግብ ተገቢ እንዳልሆነ ጭምርም ነው በርካቶቹ ሀዘናቸውን ሲገልጹም የተስተዋለው። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ከሚጌታ ቦር እንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዘናዊ መረጃ ያገኙ። ለወዳጅ ዘመዶቿና ለቤተሰቦቿ፣ ለአድናቂዎቿ መጽናናትን እንመኛለን ከሚዲያችን